በጣም የሚጣፍጥ ጌማት እየሰራው ነው ነው ተጋበዙልኝ። እስቲ እንደዚህ አንድ ሾላ ላይ የሚለው ባለሙያ ነኝ አደል። ሰላም ሰላም ሰላም፣ ዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን ሰላም ነኝ። በአጭር ቪዲዮ መጥቻለሁ። እንግዲህ ቀ በእጅ ስለምቀርጸው እንግዲህ አላሳየኋቸውም። ግባቱ የሚገባው እዚህ ውስጥ እንግዲህ በኮሜንት እጽፍላችኋለሁ በከታች ከስቴሩን በታች እጽፍላችኋለሁ ማለት ነው። እና ተጠቀሙበት። ሰብስክራይብ ያላደረጋችሁኝ ሰብስክራይብ፣ ላይክ፣ ኮሜንት ሼር አድርጉልኝ እባካችሁ። ያው ከይቱ ጠፍቻለሁኝ ያለመመቻቸት ነው። በአዲስ ቪዲዮ ብቅ እላለሁኝ። እና በተረፈ ሰላማችሁ እያላችሁበት ይብዛለኝ። የሚወዳችሁ የማከብራችሁ ውድ የኢትዮጵያ እህትና ወንድሞቼ እና ሰብስክራይብ አድርጉ ምንድን ነው እናንተ ሼርም አድርጉልኝ ምንድን ነው ትልቅ ዩቲዩበሮች ተዋስ አድጉኝ እንደው እንደ ይሄን ቪዲዮ ካያችሁ ማለት ነው። የምሬ ነው። አገሬ ስገባ ታዘባችኋለሁ። ደግሞ አገር ነው ያለው ደግሞ አሁን የጠንፍሼ እንደዚህ ብዬ ደግሞ በዚህ በይቶ ውጭ ነሽ ያለሽ ብላችሁ መጣችሁ እንዳታሳድዱኝ፣ ያደራችሁ ወንዶች ይቅርታ፣ አውቄ ነው እሺ፣ አውቄ ላስቃችሁ ነው። በነገራችን ላይ እንደዚህ ነው ማለት ነው። ጌማት በጣም ጣፋጭና ተወዳጅ አሁን ባለንበት ሀገር ለእንግዳ ለግብዣ፣ የትኛው ቦታ ሲሄዱ ይዘን ምንሄድ ማያሳፍር በጣም አኩሪ የሆነ የሚያኮራ ሐላዋ ወይም ደግሞ ጣፋጭ ነው ማለት ነው። የመጨረሻው ደግሞ ቀርጽላችኋለሁ። ደግሞ ሲጀምር የሰራሁት አለ ገብታችሁ፣ ይህ ከታች ከመጀመሪያ እስከ መጨረሻ የሰራሁት አለ ቪዲዮን ከታች ወርዳችሁ ሼር፣ ላይክ በማለት አበረታቱኝ እና እንደዚህ የሚያምር ጌማት ይኸውላችሁ ሆቴል ወይም ደግሞ ከውጭ የሚያስመጡትን የሚያስንቅ ማለት ነው። እንደዚህ ክብ ክብ የሆነ ደዋር ደዋር የሆነ ነገር አይሰራም። ማንም አይሰራም። እኔ ነው የምሰራው። ሰምታችኋል። እኔ ነው የምሰራው እና ወዳችኋለሁ። አከብራችኋለሁ። ባይ ባይ። በሌላ ቪዲዮ እመጣለሁ። አዲስ ቪዲዮ ሰርቼ እመጣለሁ። ሰላም ሙሉልኝ። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ የሀገሬ ልጆች። አሁን ይሄ ቡኒ እስከሚሆን ድረስ አሁን አንዳንድ ሰው እንደዚህ ሲሆን ይበቀዋል ያወጡታል ማለት ነው። ግን አንዳንዳቸው ደግሞ ቡኒ ሲሆን ነው የሚፈልጉት የሚወዱት ማለት ነው። እንደዚህ ሆኖ አይወዱም፣ ነጭ ነጭ ያለበት አይወዱም። ደግሞ አንዳንዱ ደግሞ እንደዚህ እኩል ያልሆነ ወጣ ገባ ያልሆነ እንደዚህ እያደረጋችሁ ወጣ ገባ እንዳይለባችሁ። እንትን ማለት ትችላላችሁ። አሁን እንደዚህ ከተስተካከላችሁ በኋላ እንደዚህ ከዛ ካልተስተካከለ ወጣ ገባ ያለ ከሆነ ዘይት ተጠንቀቁ፣ አደራችሁ ምንም ጊዜ የማስተላልፍላችሁ ዘይት ተጠንቀቁ። ዘይት ስትሰሩ ጥንቃቄ አድርጉ እና እንደዛ ነው እውላችኋለሁ። የእኔ ውዶች ነገር በጣም የሚጣፍጥ ጌማት እየሰራሁ ነው ነው ተጋበዙልኝ። እስቲ እንደዚህ አንድ ሾላ ላይ የሚለው ባለሙያ ነኝ አይደል? ሰላም ሰላም ሰላም፣ ዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን። ሰላም ነ በአጭር ቪዲዮ መጥቻለሁ። እንግዲህ ቀ በእጄ ስለምቀርጸው እንግዲህ አላሳየኋቸውም። ግባቱ የሚገባው እዚህ ውስጥ እንግዲህ በኮሜንት እጽፍላችኋለሁ በከታች ከስቴሪን በታች እጽፍላችኋለሁ ማለት ነው። እና ተጠቀሙበት ሰብስክራይብ ያላደረጋችሁኝ፣ ሰብስክራይብ ላይክ፣ ኮሜንት ሼር አድርጉልኝ እባካችሁ። ያው ከይቱ ጠፍቻለሁኝ ያለመመቻቸት ነው። በአዲስ ቪዲዮ ብቅ እላለሁኝ። እና በተረፈ ሰላማችሁ ወጅ ያላችሁበት ይብዛለኝ። የሚወዳችሁ የማከብራችሁ ውድ የኢትዮጵያ እህትና ወንድሞቼ እና ሰብስክራይብ አድርጉ ምንድን ነው እናንተ ሼርም አድርጉ ልኝ ምንድን ነው ፈልጊ ትበሮቹ ተዋ አሳድጉኝ እንደ ወንድ ይሄን ቪዲዮ ካያችሁ ማለት ነው። የምሬ ነው። አገሬ ስገባ አታዘባችኋለሁ። ደግሞ ሀገር ነው ያለው ደግሞ አሁን ጠንፍሼ እንደዚህ ብዬ ደግሞ በዚህ በይቶ በውጭ ነሽ ያለሽ ብላችሁ መታችሁ እንዳታሳድዱኝ፣ አደራችሁ ወንዶች ይቅርታ፣ አውቄ ነው እሺ፣ አውቄ ላስቃችሁ ነው። በነገራችን ላይ እንደዚህ ነው ማለት ነው። ጌማት በጣም ጣፋጭና ተወዳጅ፣ አሁን ባለንበት ሀገር ለእንግዳ ለግብዣ፣ የትኛው ቦታ ሲሄዱ ይዘን የምንሄድ የማያሳፍር፣ በጣም አኩሪ የሆነ የሚያኮራ ሐላዋ ወይም ደግሞ ጣፋጭ ነው ማለት ነው። የመጨረሻው ደግሞ ቀርጽላችኋለሁ። ደግሞ ሲጀምር የሰራሁት አለ ገብታችሁ፣ ይህ ከታች ከመጀመሪያ እስከ መጨረሻ የሰራሁት አለ። ቪዲዮን ከታች ወርዳችሁ ሼር፣ ላይክ በማለት አበረታቶኝ እና እንደዚህ የሚያምር ጌማት ይኸውላችሁ ሆቴል ወይም ደግሞ ከውጭ የሚያስመጡትን የሚያስንቅ ማለት ነው። እንደዚህ ክብ ክብ የሆነ ደዋር ደዋር የሆነ ነገር አይሰራም፣ ማንም አይሰራም። እኔ ነው የምሰራው። ሰምታችኋል? እኔ ነው የምሰራው እና ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። በሌላ ቪዲዮ መጣለው። አዲስ ቪዲዮ ሰርቼ መጣለው። ሰላም ሙሉልኝ። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ የሀገሬ ልጆች። አሁን ይሄ ቡኒ እስከሚሆን ድረስ፣ አሁን አንዳንድ ሰው እንደዚህ ሲሆን ይበቀዋል፣ ያወጡታል ማለት ነው። ግን አንዳንዳቸው ደግሞ ቡኒ ሲሆን ነው የሚፈልጉት የሚወዱት ማለት ነው። እንደዚህ ሆኖ አይወዱም፣ ነጭ ነጭ ያለበት አይወዱም። ደግሞ አንዳንዱ ደግሞ እንደዚህ እኩል ያልሆነ ወጣ ገባ ያልሆነ እንደዚህ እያደረጋችሁ ወጣ ገባ እንዳይለባችሁ እንትን ማለት ትችላላችሁ። አሁን እንደዚህ ከተስተካከለላችሁ በኋላ እንደዚህ ከዛ ካልተስተካከለ ወጣ ገባ ያለ ከሆነ ዘይት ተጠንቀቁ፣ አደራችሁ ምንም ጊዜ ማስተላልፍላችሁ ዘይት ተጠንቀቁ። ዘይት ስትሰሩ ጥንቃቄ አድርጉ እና እንደዛ ነው እውላችኋለሁ የኔ ውዶች ነገር